ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምጽ ተከታታዮች፣ በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዤ ቀረብኩኝ። አብራችሁን ቆዩ። የአርሰናሉ ኢላማ የሆነው ቤንጃሚን ሴሽኮ ክለቡን በተቻለ ፍጥነት መልቀቅ እንደሚችል በአሬቢ ሌዝቤጅ ተነግሯል። ዘሰን እንደዘገበው ከሆነ አሬቢ ሌዝቤጅ ለሴሽኮ ፈጣን ሽያጭ እንደሚፈልግና አጥቂው በፍጥነት ስምምነት ላይ ከደረሰ በሚቀጥለው ሳምንት ለአርሰናል ሊሸጥ እንደሚችልም አሳውቀዋል። እንግዲህ ነገሩም እየለየለት መጥቷል። አርሰናል ታዲያ ቤንጃሚን ሴሽኮን መርጦ ድርድሩን በይፋ ጀምሯል። 80 ሚሊዮን ቢሮ የውል ማፍረሻው ላይም እንደተቀመጠ ነው የተገለጸው። እንግዲህ የዚህን ተጫዋች ስታትስ በምንመለከትበት ወቅት በባለፈው የውድድር አመት በአምስቱ ታላላቅ ሊጎች ውስጥ የትኛውም ከ1 አመት በታች ተጫዋች ከሴሽኮ በላይ የሊግ ጎሎችን ማስቆጠር አልሻሉም። ታዲያ ይህ ተጫዋች የእውነት ወደ አርሰናል ሊቀላቀል መቀላቀል የሚችል ከሆነ ከፍተኛውን አስተዋጽኦን ያደርጋል ተብሎ ነው የሚጠበቀው። እንግዲህ ይህን ዜና በማጠናክርበት ወቅት የደረሰኝን መረጃ ላግ ድርሳችሁ ማንቸስተር ዩናይትድ ወደ ቤንጃሚን ሴሽኮ ዝውውር ፉክክር ለመግባትና ይህንን ዝውውር ከአርሰናል ለመጥለፍ እንቅስቃሴ መጀመሩ ታውቋል። እንግዲህ ማንቸስተር ዩናይትድ ባላቸው ኤክስፐርቶችና እንዲሁም በጀርመናዊ ዳይሬክተራቸው ክሪስቶፈር ሪቬል ከጀርመን ክለቦች ጋር ያለው ጥሩ ግንኙነት በመጠቀም ቤንጃሚን ሴሽኮ ከአርሰናል ለመንጠቅ ሙከራ አድርገው ነበር። ነገር ግን እዚህ ጋር ሊሰመርበት የሚገባው ነገር ምንድ ነው? ቤንጃሚን ሴሽኮ መዘወር የሚፈልገው በአውሮፓ ሻምፒዮንስ ሊግ ተሳታፊ ወደሆነ ክለብ ነው። ምርጫውም እንግዲህ አርሰናል የመሆን እድሉ ሰፊ እንደሆነ ተነግሯል። እንግዲህ በአርሰናል እና በአርቢ ሌዝቢች መካከል የሚካሄደውን ንግግር እንደቀጠለ እና ስሎቫኒያዊ አጥቂም በይፋ መቀላቀል የሚፈልገው የሰሜን ለንደኑን አርሰናል እንደሆነ በይፋ አሳውቋል። ሌሎች ክለቦች እንግዲህ ዝውውሩን ለመጥለፍ ቢሞክር እንኳን ይሄ ነገር የሚሳካ ይሆን? ምክንያቱም ተጫዋቹ ወደ አርሰናል የማቅናት ፍላጎት ነው ያለው። ይህንን አስመልክቶ እንግዲህ የተጫዋች ወደ አርሰናል የመምጣት ዕድሉ እንደሰፋ ነው እየተገለጸ የሚገኘው። አርሰናል ለቶማስ ፓርቴ ይፋዊ ኮንትራት ማራዘሚያ አቅርቧል። ቢሆንም ግን ተጫዋቹ እስካሁን ድረስ ኮንትራቱን አልፈረመም። በሁለቱም ወገኖች በኩል ንግግር እየተካሄደ ሲሆን፣ ቢሆንም ግን አርሰናልና ቶማስ ፓርቴ ከስምምነት እንደሚደርሱ እርግጠኛ መሆናቸውም ተዘግበዋል። እንግዲህ ተጫዋቹም በአርሰናል የመቆየት ፍላጎት አለው፣ እንዲሁም ደግሞ ክለቡ ቶማስ ፓርቲን በፍላይ ኤምሬስ የማቆየት ፍላጎት አላቸውና ታዲያ የተጫዋች በአርሰናል ቤት የመቆየት እድሉም ሰፊ እንደሆነ ነው እየተገለጸ የሚገኘው። እንግዲህ በይፋም እንግዲህ በግል ጥቅማ ጥቅም ዙሪያ እስካሁን ድረስ ከስምምነት ባይደርሱም እንኳን ተጫዋቹ በአርሰናል የመቆየት ፍላጎቱ ከፍተኛ እንደሆነ ይታወቃል። ታዲያ የተጫዋችም በቅርቡ ኮንትራቱን ይፈርማል ተብሎ ነው የሚጠበቀው። የኢስፓኞሉ ግብ ጠባቂ ዮሃን ጋርሺያ በአርሰናል የዝውውር ኢላማ ውስጥ ዋነኛው እንደሆነ ይታወቃል። እንግዲህ የተጫዋች የስፔኑ ክለብ ባርሴሎና ለመቀላቀል እንደተቃረበ ነው የተገለጸው። ይህንን ማስመልክቶ እንግዲህ አርሰናል በግብ ጠባቂ አማራጫቸው ውስጥ ሌሎች ተጫዋች ሌሎች ግብ ጠባቂዎችን ይመለከታሉ ተብሎ ይጠበቃል። ምክንያቱም ግብ ጠባቂው እዛው በስፔን ቤት የመቆየት ፍላጎት ነው ያለው። ይህንን ማስመልክቶ አርሰናሎች እንግዲህ ሌሎች አማራጮችን ለመመልከት ዝግጁ መሆናቸውን ነው ተገለጸ የሚገኘው አርሰናል የብራይተን ተጫዋች የሆነውን ጃው ፔድሮን የማስፈረም ፍላጎት እንዳለው በይፋ አሳውቋል እንግዲህ የድንቅ የሆነ ተጫዋች በ35 ሚሊዮን ፓውንድ ነበረ ከዋትፎርድ ብራይተን ሆቭ አልቪዮንን መቀላቀል የቻለው ታዲያ እጅግ አስገራሚ ጊዜን በብራይተን ሆቭ በብራይተን ሆቭ አልቢዮን ማሳየት ችሏል። እንግዲህ ኒውካስትል፣ ሊቨርፑል፣ አርሰናል እና አስቶን ቪላ የተጫዋቹ ፈላጊ ሆነው ብቅ ብሏል። ታዲያ ጂዮ ፔድሮ በ27 ጨዋታዎች 30 የጎል እድሎችን ፈጥሯል፣ 10 ጎሎችን አስቆጥሯል፣ 6 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። 626 ፓሶችን ማድረግ የቻለ ተጫዋች ሲሆን እዚህ ጋር መረዳት ያለብን ነገር እንግዲህ የብራይተን ሆቭ አልቢዮን እና የአርሰናል ያጫወት ዘይቤያቸው የተመሳሳይ ነው ማለት እንችላለን። ሁለቱም እንግዲህ ፖዚሽን ጌምን መሰረት አድርገው የሚጫወቱ ክለቦች ናቸው። እንግዲህ ተጫዋቹን ቢያስፈርሙት አርሰናሎች አንደኛ ፕሪሚየር ሊግን መላመድ አይቸገርም፣ ሁለተኛ ደግሞ ስታይላቸውን ቢሆን እንግዲህ ሁለቱ ክለቦች ተመሳይ ከመሆኑ አንጻር አርሰናል በብዙ ዳይሬክሽን ይጠቀማል ብሎ ነው የሚጠበቀው። ታዲያ ይህንን ተጫዋች የግሉ ለማድረግ አርሰናሎች እየሰሩ እንደሆነ በዛሬው ዕለት የሚወጡ መረጃዎች እየጠቆሙ ይገኛሉ። እንዲሁም አርሰናሎች ወደ 40 ሚሊዮን ዩሮ ለተጫዋቹ ዝውውር ለማቅረብ ዝግጁ እንደሆኑ ተነግሯል። አርሰናሎች በዋነኝነት እንግዲህ የቤንጃሚን ሴሽኮን ዝውውር ከጨረሱ በኋላ ሌላ የፊት መስመር ተጫዋች የማስፈረም ፍላጎት አላቸው። እንግዲህ ጃዋ ፔድሮ ደግሞ በዋነኝነት ሊጠቀስ ይችላል የማጥቃት እንቅስቃሴ ሲሆን ሚካኤል አርቴሳ በክረምቱ የዝውውር መስኮት ለማጠናከር በርካታ ስራዎችን ለመስራት ከወዲሁ ዝግጁ መሆኑ ነው እየተገለጸ ይገኛል። በዛሬው ዕለት የሚወጡ የዝውውር መረጃዎች እኚህን ይመስላሉ። አብራችሁን ስለቆያችሁ አመሰግናለሁ። ባዳዲስ መረጃዎች እስክንገናኝ ድረስ መልካም ነው ተመኘው